በስማብ ወወልድ በመንፈስ ቅዱስ አዱ አምላክ አሜን በክርስቶስ ክርስታን በወልድ ውልድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት አዱ ወዳጆች እንደምን ሰነበታችሁ እንደምን እዚህ ሳደረሳችሁ ዚሽ ቃና ዚ ቃላ ደረሰን ለሉል እግዚአብሔር ስሙ የተመሰገነ። ውድ አድማጮቻችን እንግዲህ ፕሮግራማችንን አሁን ጀመረናል። እንግዲህ ሰሙነ ሕማማትን ጨርሰን አሁን የመጨረሻ ቅዳሜ ወይ ደግሞ ቅዳሜ ሥዑር በምትባለው ቀን ላይ እንገኛለን ማለት ነው። ቅዳሜ ሥዑር ማለት እንግዲህ በቤተክርስቲያን አስተምሮ ወደ ሶስት የሚጠጉ ስያሜዎች አሏ ። ስለዚህ እነዚህን ስያሜዎች እያነሳን ተወሰነች ደቂቃ እናወራለን እናወሳለን ማለት ነው። እንግዲህ እንደተለመደው ሀሳብ አስተያየታችሁን ለንማንደዋ ለምን አንዋደድ ቤቱ ቻናልና ቴሌግራም ይቻላለ እንዲሁም ቲክቶክ ላይ እንገኛለን። በዚያ ላይ ሀሳባችሁን እንዲሰጡን ስል በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ ከቆይታ በኋላ ወደ ፕሮግራማችን እናልፋለን። እንግዲህ ውድ አድማጮቻችን ከቆይታ በኋላ ተመልሳል ወደ ፕሮግራማችን እንገባለን ማለት ነው። እንግዲህ ቅዳሜ ሥዑር ማለት ምን ማለት ነው በሚለው እንጀምራለን። በዚህ ዕለት ድሮ በተለይ መልኩ ጌታችን መከራ በማሰብ ጾም ታስቦ ስለምትውል የተሻረች ቅዳሜ ተብላ በቤተ ክርስቲያን አስተምሮ ይነገርላታል ወይ ደግሞ ሊቃውንት አባቶቻችን ትምህርት ይሰጡበታል ማለት ነው እንግዲህ የምትጾመው ቅዳሜ ስለምትጾም ሥዑር የተሻረች የተባለች ተብላ ባል መሻር ወይ ደግሞ አይመለከትም። በቅዳሜ ሥዑር ለሊት ሥርዓቱ የሚጀምረው ማሌተ በማሌ ማሌ ዘሰሎሞን ንባብ ላይ ማሕሌቱ እዝል እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጻፈ ያድራል። ጠዋት አቡን መስዋዕቱ ውዳሴ ማርያም ዜማ ተደርሶ መልካ መልኩ በሕይወት ሰቅለዋል በሚል በሕይወት ሰቅለዋል በሚል ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል እያቃጨሉ መታየታቸው ዕለተ ትንሳኤውን ለሚናፍቅ ምእመን ትልቅ የምስራች ነው ማለት ነው እንግዲህ ቅዳሜ ሥዑር እንግዲህ ትርጓሜ ይህንን ይመስላል ማለት ነው። እንግዲህ አንዳንድ በቤተክርስቲያን አስተምህሮ ደግሞ ለምለም ቅዳሜ ተብላ ትጠራለች ማለት ነው እ ለምለም ቅዳሜ ለምን ተባለች የሚለውን ትንሽ እናውቃችሁ ማለት ነው። ካህናቱ ምእመናን ለምለም ቄጤማ በሚያድሉበት ለስ ስለሆነ በዚህ ተሰይሟል። ቄጤማውም ምእመናን እስከ ሌሊት በራሳቸው ላይ ያስሩታል። በቅዳሜ ሥዑር ቀሳውስትና ዲያቆናቱ ቃጭል ቃል አዋዲ እየመጡ ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ የሚለውን የያሬድ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠና ለትንሳኤው እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ ማለት ነው። እንግዲህ ምእመናን በቤተክርስቲያን አገልግሎት የሚል ገጸ በረከት ያቀርባሉ። ቄጤማውን በራሳቸው ያስራሉ። ይህንን አይሁድ ጌታችን እያሰቃዩ ሲሰቅሉት ባሉት ጊዜያት የሸዋ ክሊል ጭንቅላቱ ላይ ያሰሩበትን ድርጊት ለማስታወስ ነው። እንግዲህ ለምለም ቅዳሜ የተባለችው በዚህ ምክንያት ነው ማለት ነው። ሁለተኛ ደግሞ ቅዱስ ቅዳሜም ትባላለች። ቅዱስ ቅዳሜ በመባሏ ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አካናነው ከፈጠረ በኋላ በዚህ ቀን ከስራ ሁሉ ያረፈባት ነው። በዘመነ ሐዲስ ደግሞ በዘመን አዲስ ደግሞ የማዳን ስራን ሁሉ ፈጽሞ በስጋ መቃብር ሲያርፍ በነፍሰ ሲወል በርብሮ ባዶ አስቀርቷታልና በዚህ ለነበሩ ነፍሳት የዘላለም እረፍትን ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት ለማለት ቅዳሜ ቅዱስ ቅዳሜ ተብላ ምን ትላለች ማለት ነው፣ ትጠራለች ማለት ነው። ምእመናን ወይ በአጠቃላይ ስራ ተማሙን ስሞ ነማማትን ብለው የተለየ ስርዓት አውጥተው ለአባቶቻችን ተክተው ያቆዩናል። ስርዓት ስርዓተ መላእክትን ልንጠብቀው ልንጠቀምበት ይገባል። እንግዲህ ቅዳሜ በተለያየ ምክንያት እንደተከበ እንግዲህ ያው እንደምታዩት የተለያየ ስያሜ ተሰጥቷት ቅዳሜ ምን ትላለች ማለት ነው፣ ቤተክርስቲያናችን ታከብራለች ማለት ነው፣ በተለይ ማለት ነው ስርዓት አውጥተው አባቶቻችን ተግተው ያቆዩልን ስርዓት መላእክትን ልንጠብቀው ልንጠቀምበት ይገባል። የዕለቱን ክብርና ስያሜ ከሚያውቁና ከመረዳት በዕለታት የታዘዙትን ሃይማኖት ግዴታዎችን በመወጣት ሁላችንም ልንጠብቀው ይገባል፣ ለትውልድ ማስተላለፍ ይገባናል። እኛም እንግዲህ እንደሚገባን ስለዚህ፣ ችለት ስለ ተለያዩ ቤተክርስቲያን አስተምሮ ለልጆቻችን ለጎረቤቶቻችን ለጓደኞቻችን ምን ማለት አለብን ማስተማር፣ መወያየት፣ እንደዚህ እንደዚህ እያደረግን ወገኖቻችን፣ ወንድሞቻችን ምን ማለት ይጠበቅብናል፣ ማስተማር፣ ማስታወስ ይጠበቅብናል ማለት ነው። ውድ አድማጮቻችን፣ እንግዲህ እንደዚህ እንደዚህ ያለን ፕሮግራማችንን ወደ ማጠቃለሉ ደርሰናል። እንግዲህ ስለ ተከታተላችሁን እና እናመሰግናለን። ወስባት ለእግዚአብሔር።